ይገባኝ ነበር። አደይ ለአንተም ለኪንጎም የተለየ ስሜት እንደሌላት ደጋግማ ነገራቸዋለች። ቻር ቆይ፣ እሺ ምን ባደርግ ነው አደይን ሀሳቧን ላስቀይራት የምችለው? አደይን እኮ እኔም አንተ። ምን ቆይ፣ ግን ለምንድን ነው ሴቶች ስትፈቀሩ ሁሉም ሰው የሚወዳቸው ያህል የሚሰማችሁ? እኔ አደይን አፍቅራታለሁ። አዎ፣ አልፈልግም። አደይን መተው አልፈልግም። አወዳታለሁ። እሷ ግን አትወድም ኪንጎን። እንዴት ነው ከዴቭ ጋር መወዳደር? ከዛሬ ጀምሮ አብረን እንሆናለን፣ ወንድሞች። ና እንደበይለ። እንዴ፣ ማናችሁም በእኔ ምክንያት እንድትጣሉ አልፈልግም። እኔም ከአሁን በኋላ ኪንጎ አደይን አይኗን እንድታየው እንኳን አልፈልግም። ኧረ እባክህ ደፋር፣ ምን አይነቱ ደፋር ነው። በእናታችሁ አደይ አትና፣ ልጅ በቃ ይቅርታ ይጥፋል። ይህ ደግሞ ምን አጥፍቶ ነው ይቅርታ የምትጠይቀው? ድሮም እዚህ አንተ እየተሽለጥለት ነው። ኔቻቸው አላውቅም። ዴቭ፣ ኪንጎ፣ ደጋግሜ ነግራቸዋለሁ። እኔ አሁን ምንም የምለውጠው ነገር የለኝም። አደይ እንድትጨነቅ እኮ አይደለም ደስተኛ እንድትባይ ዘመጠት ትደሰታለሽ ብ ይገምጥ በዚህ አበባ ነው አደል? አንተም አንተም የደበራችሁ ኪንጎ ከዚህ በኋላ ካንተ ምንም ነገር አልቀበልም። ይህንንም የተቀበልኩ እንዳይደብር ብዬ ግን ተሳስቻለሁ። መቀበል አልነበረብኝም። ይሁን ሊሆነው ደግሞ በእናንተ ነው። እሺ፣ ራስ ያረግከውን ነገር ረስተ ሰው ላይ ለመፍረድ አቸኩልሽ እንዴ? ቆይ ምን እያደረጋችሁ እናንተ ሰዎች ያሟችሁል እንዴ? ዳይመንድ አዘሚውም እንደ የሚናገረው የሚናገረውን እኮ ያውቅም እኮ ዴቭ። ናንች ተመልሰሽ መተሽ ለፍቅር እንደዛ ማለቱ ለምን አስፈለገ አደይ ይሻለ ምን አንሽ እያለቀሽ ባለሆነ አንቃት አለ ያለ እስኪ ቆይ፣ መጀመሪያ ተረጋጋ። አልረጋጋም። አዴ፣ ቆይ፣ ለባርኮት ምንድን የነገርሽው? ምን ነገርኩት? ለእሱም ለአንተ ምንም የተለየ ነገር አልነገርኳቸውም። እንዴ በየቀኑ እንደ ሞድሽ የነገር ውስጥ አስጨነቁሽ አይደል? አዴ ይልሻደ እኔ ራሱ ወዳድ አደለ። ባርኮትን ምትወጁ ከሆነ ንገርኝና ወደ መጣሁበት ከያቴ ጋር ልመለስ። ቆይ ለምንድን ነው ምንም በማለው ነገር ነብሴን ነው የምታስጨንቃት። ከአንተም ከሱም ጋር ከወንድምነት ውጭ ምንም አይነት ፍላጎት የለኝም እያልኩህ እኮ ነው። ይወድሻል። ወንድሞቼ ናችሁ ያልሽ ምናምን አናሽራኝሽ ነገሮችን። እኔ አደይን ተፈቅሯት ይሆናል ግን እሱ ቆይ፣ እንዲመልሽ ይደውልሽ። ፍቅር ወይ ዲሪ፣ የእውነት ግን ተወጂኛለሽ። አሁን ግን ጥያቄ አለው። በቃላት ከምነግርህ በላይ ነው እማፈቅርህ። እሺ ከዛሬ ጀምሮ አብረን እንሆናለን። ማለት ቆይ እንዴት ፍቅሬን ተቀብለኸኝ ነው? ተቀብዬሻለሁ። ቆይ እንዴት እንዴት ለምን ብለሽ አትጠይቂ። እኔ አፈቅርኩ ስትይ ለምን አፈቅርሽ ብዬሽ እጠይቅሻለሁ። ስለዚምነትልሰላም ሰላም ሰላም ውድና የተከበራችሁ የአደይ ቤተሰቦች እንዴት ናችሁ ል ሰላማችሁ ብዝትበል በያዳችሁበት እንዴት ናችሁ ሰብስክራይብ ላይ ሼር በማድረግ ቤተሰብ ሁኑላችኋለሁ ዶች የ ስለምታበረታቱኝ አመሰግናለሁኝ እንግዲህ ከወደ 700 አልሞስት እየገባን ነው፣ 1000 ሰሞኑን እንገባለን። ፕሊዝ ሰብስክራይብ አድርጉ። ሰብ ስለምታደርጉ አመሰግናለሁ። ዛሬ በአዲስ ቪዲዮ ብቅ ብለናል። እሱ ምንድነው አደይ ክፍል ስልሳ ስምንት ብቅ ብለናል ማለት ነው። እንግዲህ እሱ ምንድነው ከባለፈው የቀጠለ እንደምታውቁት እንግዲህ ያው አደይ በጣም እየተሟዘዘች ነው። የሚገርመው ደግሞ ዛሬ እረ በጣም ከባድ ነው ትላላችሁ። እንግዲህ ኪራም እየተሟዘዘ ነበረ፣ አሁን ላይ ግን በጣም እንትናለች ማለት ነው። ኪንጎም በቃ ለሁላችሁም አንድ አይነት ስሜት ነው ያለኝ እያለች ማለት ነው። ወንድሞቼ ናችሁ፣ ወንድሞቼ ናችሁ። ምን ማለት ነው እሱ ደግሞ? ምክንያቱም ባለፈው ክፍል እንደምታውቁት ኪንጉ እንግዲህ አበባ አቤት ድረስ መጥቶ አበባ ሰጥቷት ነበረ በዛ ምክንያት ያው ዴቭ ተበሳጭቶ ነበረ ለምን እንደዚህ ታደርጊያለሽ አንቺ እኮ የኔ ብቻ ነሽ እንጂ እንደት የሆነ ሰው መጥቶ አበባ ሊሰጥሽ ይችላል ብሎ በጣም እየተበሳጨባት ነበረ ማለት ነው ግን ያው ያም ሆኖ እሷ ምንም አላለችም ምን እንጃ አልገባኝም እሷ ራሱ እያደረገች ያለችው ባርኮትም እንግዲህ ያው እወድሻለሁ ምናምን እያላት ነው። እንዴ እንዴት ሊሆን ይችላል እያለች ነው። ለለሊም እንደዛ ሄዶ እንደዛ አላት። እኔኮ ያው ቢዚ ስትመጣም ያው ያለኝ ፍቅር አለ ግን ዴቭን እንዳላስ ቀይመው ብዬ ምናምን አለ ማለት ነው። እና ሁን አዴ ማለት ነው ሶስታችሁ፣ ሁላችሁም በቃ ተመሳሳይ ነው ያለኝ ለሁላችሁም ያለኝ ቦታ አንድ አይነት ነው አለች ማለት ነው። እንዴት ነው ግን እንደዛ ሊሆን ይችላል? እንዴት ነው መሟዘዝ አራዲ ያረፍቺ፣ እንደዚህ ደስ አይልም ትላላችሁ፣ እርግጠኛ ነኝ። እናንተ ማሳብ ደም ተስፋ አደርጋለሁ። ሐሳብ አስተያችሁ ኮሜንት አስቀምጡ። ያው እንግዲህ ለሊ ምርጥ ጓደኛዋ አላት፣ ወራተ መናገር እስካሁን ባለው ስቴፕ። ምክንያቱም አዴ ያሁን የሚያስፈልጋት ለፍቅር ሳይሆን ቤተሰቦቿን ቤተሰቦቿና ራሷን ህይወቷን እንዴት ማስተካከል እንዳለባት ነው። ስለዚህ አሁን እኚህ እኚህ ቼክ የሚለውን ስታችሁ የራሷን ህይወቷን እንዴት ማስተካከል እንደምትችል እሱን ብቻ አግዟት። ከዛ ህይወቷ ከተስተካከለ በኋላ እሷ በውስጧ ላለው ፍቅር ቦታ ማስገባት ያለባትን እሷ ታውቃለች እያለች ነው ለዴቭን ብለዋለች። እንደገና ደግሞ ለባርኮትም ነገረችው ማለት ነው እና በዚህ አጋጣሚ ደግሞ ፍቅር ማለት ነው ያው እንደምታውቁት ነገሮች አልተሳካላት አሉ። ብዙ ነገሮችን ሞከረች፣ የአደይን አባቷን ስልክ ቁጥር ለማግኘት ሞከረች ግን አልተሳካላትም። በቃ ብዙ ነገሮችን እየሞከረች ነው። ባርኮት እንደውም አገር ቤት እንሄድ ከቤተሰብ ጋር ምናምን ሲላት አይ በቃ ደቭ ካልሄድ አልሄድም አለች ማለት ነው እና አሁን ላይ በቃ ያው በነገራችን ላይ የደብና ፓርኮትም ተነጋግረዋል ማለት ነው። ምክንያቱ ደግሞ በቃ እንዴት ነው፣ በቃ ላዴን ተንከባከባት አለ። ተንከባከባት ደግሞ እኔ ወደ ቦታ ይመለሳሉ ምናምን አለ። እዚህ ኃይለኛ ጭቅጭቅ ነበረ። ያው ወጣች፣ ምክንያቱም ጥሩ ፊሊንግ እየተሰማት አልነበረም። ለምን ደስታ አደርጋላችሁ ምናምን ለምን ማለት እንደዚህ ማይሆን የለበትም አለች። ለሁለታችሁም አንድ ስሜት አለኝ አለች። ከዛ ፍቅር ደሞ እዚህ ጋር መጣችና ዴቪን አብሽሬ፣ የኔ ሸበላ፣ እኔ ኮ በጣም ነው መወድህ በጣም ነው ማፈቅርህ፣ በቃ አብረን እንኖር ምናምን አለች። እሱ ደሞ አይኔ ኮ አንችን አልወድሽም፣ በቃ ተባበሪኝ፣ ከእኔ በመራቅ ተባበሪኝ፣ እኔ መወዳት አደይን ብቻ ነው አለ ማለት ነው እሱ ለምን በቃ እሷ እኮ ሌላ ሰውን የምትወደ ኪንጎን ምናምን ሌላ ሰው ነው እንጂ አንተን አትወድም እያለች ነገሮቿን እያቀጣጠረች ነው። ሊዱም በተመሳሳይ በቃ እንዴት አንተ ሰራተኛ ጋር የመጥነ ማዴ እኮ አንተ ቢት ያርለች ምናምን እያለች ሞልቀቅ ሞልቀቅ እያለች ነው። ግን በጣም የሚያስፈራ ነው የሆነው። ምክንያቱም ደቭና ባርኮት አሁን ላይ ጥሩንትን ላይ አይደሉም። ምክንያቱም ባርኮትም እንደገና በቃ ዴን መለስ ነው። ደብ ደግሞ ይሄ ነገር ስሜት ደስ አይለውም። ከዛ ደግሞ ኪንጎ መንገር ግንቷት ሰላም ብሏት አደይን ከዛ ላይ ስማት ምናምን ሲል እሷ በጥፊ ስትለው አጋጣሚ ባርቆታ ማለት ነው። ከዛ መጥቶ ኪንጎ እንደበደበው ነው መላቹ እንደገዴ እንጂም እንጂ እንደበደበው ብቻ አላችኋለሁ ወዶቼ በጣም ነው። በቀጣይ ክፍል እስከምንገናኝ ላይክ፣ ሰብስክራይብ፣ ሼር ያደርጋችሁ።